በስመ አብ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ኢትዮጵያዊ ጻድቅ ገራልታ እና ሐውዜን ላይ እጅግ አስገራሚ ታላላቅ ገዳማት ነው የገደሙት። አቡነ ገብረ ሚካኤል ዕረፍታቸው ነው። ቅዱስ ኤጲፋንዮስ ሊቀ ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ ቆጶስ ኤጲስቆጶስ ቅዱስ ኤጲፋኖስ አረፍ። ይህም ቅዱስ ከቤተ ክርስቲያን አጸዳቅ ላይባይ ነው። ወላጆቹ በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበር፣ ይህም የቅዱስ አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበርና የተወላቸው እርሱ ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፉ በሽያጩም እንዲረዳቸው ኤጲፋኒዎስ መከረችው። ሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘ። ያንን አህያ ሊገዛ ወዶ ኤጲፋኒዎስ ጋር ቆሞ ሲነጋገር፣ ያንን ጊዜ አህያው ኤጲፋኒዎስን ኩላሊቱን ደረገጠው። በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አመጣ። ቅዱስ ኤጲፋንዮስም ያን ጊዜ ከመውድኑ ተነሳ፣ ከቶ ምንም ሕመም እንዳለከውን ከዚያም በኋላ አባ ፊላታውስ በዚያ ክፉ አህያ ላይ እንዲህ ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ የአህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እኔን ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማነው? ብሎ አባ ፊላታውስን ጠየቀ። እርሱ እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የተሰቀሉት በኢየሩሳሌም አይሁድ የሰቀሉት አለ። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁድ አንድ ባለጠጋ ይሁዳዊ ነበር። ኤጲፋኒዎስም ወሰደው፣ የኦሪትንም ሕግ በማስተማር አሳደገ። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪት ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለት ስሙ ሉኪያኖስ በሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት፣ ከእርሱም ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነ። ገንዘብ ስለሌለው የሚለብሰውን የጸጉር የፀጉር አጽፋ አውልቆ ለድሃው ሰጠው። በዚያም ጊዜ ለዚያ መነኮስ የብርሃን ልብስ ከሰማያት ሲወርድለት ኤጲፋኒዎስ አየ። ስለዚህም ድንቅ ታምር አደነቀ። ከመነኮስም እግር በታች ሰግዶ አንተ ማነ፣ ሃይማኖትስ ምንድን ነው? ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገር፣ ደግሞ ክርስቲያን እንዲያደርገው ለመነ። መነኮሱም ኤጲፋኒዎስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እሱም የክርስትና ጥምቀትን አጥምቆ የቤተክርስቲያን ትምህርት ስርዓቷን ሁሉ አስታብሏል። ኤጲፋኒዎስም ኤጲስቆጶስም እኔ መነኮስ መሆን ይፈልጋለሁ አለ። ኤጲስቆጶስም ብዙ ገንዘብ እያለ መነኮስ መሆን አይገባም ማለት፣ ኤጲፋኒዎስም ሄዶ እህቶን አምጥቶ የክርስትና ጥምቀትን አጠመቀት። ገንዘብም ሁሉ ለድሆች ለምስኪኖች፣ ለባልቴጦች፣ ለሞት ልጆች፣ ለአብያተ ክርስቲያንም ሰጠት። መጽሐፍትንም ከእርሱ ገዛ። ከዚያ በኋላ መነኮሰ መነኮሰ ለእርሱም ለእህቱም ጥምቀት ምክንያት ወደ ሆነው ሰው ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። እድሜውም 16 ዓመታት ነበር። ከዚያም በኋላ ታላቁን አባ ኤላሪዎስን አገኘ። እርሱም በእድሜው ጎልማሳ፣ በገልም ሽማግሌ ነው። ቅዱስ ኤጲፋኒዎስን ተቀብሎ የምንኩስናን ህግ የክርስትናን ስርዓት አስተማር። የእግዚአብሔር ጸጋ ሮበት የቤተ ክርስቲያን ህግና ስርዓት የምንኩስናን ህግ በጥቂት ቀኖች አጠና። ከዚያ በኋላ ታላላቅ ተአምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ጋር እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈል፣ ያለ ጊዜውም ብዙ ዝናብ እስከ ማውረድ ደርሶ በገድና በትሩፋትም ፍጹም ሆነ። የትሩፋትን ወሬ አዋቂነቱም ተሰማ። ከዚያም ጋራም እንዲከራከሩ ብዙ አይሁዶች ወደ እርሱ መጡ። ስህተታቸውንም ገለጠላቸው። እርሱም ትምህርትን ማምነው በእርሱ ትምህርት ማምነው የክርስትና ጥምቀትን አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርት ተመለሱ፣ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትን ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘ። እንዲህም ኤጲስቆጶስነት እንዲሾሙ በፈለጉ ጊዜ እምቢ አትበል፣ ይህም እግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋኒዎስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኤላድዎስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት የኤጲስቆጶስን ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡ እንዲገዛ ወደ ገበያ ገባ። እሱም ገዛ። ሁለት መነኮሳት አሉ። ደግሞ በዚያ ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበር። እርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረ። ወደ ገበያም ሂድ፣ በእጁም ሁለት የወይን ዘለላ የያዘ መነኮስ ታገኛለህ። እርሱም ጋር ሁለት መነኮሳት አሉ። ስሙንም ጠይቀው ስሜ ኤጲፋንዮስ ነው ይላል። እርሱም እርሱንም ያዘ፣ በእጁ ያለውንም ማስጠለያ ከአንተ ጋር አምጣው። ያ ኤጲስቆጶስን የክብር ባለቤት ጌታችን እንዳዘዘው አደረገ። በአመለከተውን ቦታ አግኝቶት ይዞት ወደ ክርስቲያን ወስዶ ወደ ቤተክርስቲያን ወስዶ ድቁና ሾሙ። በሶስተኛውም ቀን ኤጲስቆጶስነትን ሾሙ። ከዚያ በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ራእይ ለሕዝብ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወለድበት ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ስራ ላይ ይጸና። ጥቅም ያላቸው ብዙ ዶሳራቶች እንደረሰ ርኅራሄ ስለሌለው ሰው በሚሰማ ጊዜ የተመልሶች አለ እስከሚሆን ድረስ ሁልጊዜ ገስጸዋል ይመክሯል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራሄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕድኑ እቃዎች በሚመገብባቸው በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋንዮስን ሸጣቸውና ለድሆች ለምስኪኖች መጸወታቸው። አባ ዮሐንስም እንዲመልስለት ባሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃ ቤተ ክርስቲያን ውስጥ ቅዱስ ኤጲፋንዮስን የልብስ ጫፍ ስጠ ብሏል። ቅዱስ ቅዱስ ኤጲፋንዮስ ወደ እግዚአብሔር ጸለያ። አባ ዮሐንስም አይኖቹም ያን ጊዜ ታወቁ። ከዚያ በኋላ ይምረው ዘንድ በብዙ ለቅሶ ወደ እርሱ ፍጽም ማለድ የሚገልጥለት ዘንድ ለምን ሁለተኛም ቅዱስ ኤጲፋኖች ጸለ አንድ አይነ ገለጠበት። የማዕድኑን ዕቃዎች ሽጦ ለድሆች ለምስኪኖች እንደሰጣቸው ነገር ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ እየራዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ መላከቸው ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ጉስጥን ጠንያ ያለ ነገር ግን ቅዱስ ኤጲፋኒዎስ አልሰማቸው። ዮሐንስን ከሹመቱ ካልሻርከው ይህ ካልሆነ አብያተ ክርስቲያናትን ተዘጋያለሁ፣ የጣዖትንም ቤቶች ይከፍታሉ አለችው። ቅዱስ ኤጲፋኒዎስን ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምንም እንደሚያደርግ ያስብና ይጨነቃል። የንግሥት ባሮች እነሆ ቅዱስ ኤጲፋኒዎስ ዮሐንስ አፈወርቅ ከሹመቱ ሻል እያሉ በቁስጥንጠንያ ከተማ በሐሰት አወሩ። ቅዱስ ዮሐንስ ይህን በወሬ በሰማ ጊዜ ወሬ በወሬ በሰማ ጊዜ ወደ ኤጲፋኖስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህንን አደረግህ? አንተ ወደ መንበር ሲመተህ እንደማትደርስ ወቅ። ኤጲፋኖስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምንም ምንም የጻፍት፣ እና ከንግሥት ጋር የተስማሙት ነገር የለም። አንተም ከስድስት አንተም ከስደት እንደማትመለስ ወቅ። ከዚህ በኋላ ወደ መንበር ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽርቅ ሊገልጽ ከመንበረ ሲመቱ ሳይደረስ ቅዱስ ኤጲፋኖስን በመርከብ ውስጥ አረፈ። እንዲህ የቅዱስ ኤጲፋኖስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኖስ ምን የሚያርፉበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱ እነርሱ ኤጲስቆጶሳትን እንዲሆኑ ነገራቸው። በሰላም ታምን ተሰራበታቸው ከዚህ በኋላ በሰላም አረፈ። አቡነ ገብረ ሚካኤል በዚህች ቀን የኢትዮጵያ ጻድቅ ገራልታና ሀውዜን ላይ ገራልታና ሀውዜን ላይ እጅግ አስገራሚ ታላላቅ ገዳማት የገደሙት የአቡነ ገብረ ሚካኤል ረፍታቸው። እኚህ ኢትዮጵያ ጻድቅ በታላቅ ተጋድሏቸው ይታወቃሉ። የትውልድ ሀገራቸው ትግራይ ገራልታ ነው። ጻድቁ አቡነ ገብረ ሚካኤል ወንጌልን ዞረው በማስተማር አስደናቂ ፍልፍል ዋሻ ቤተ መቅደሶችን በማነጽ ብዙ የደከሙ ታላቅ አባት ናቸው። እጅግ አስደናቂው ገዳማት ገራልታ ጠራሮ ጠራሮ ቀበሌ ውስጥ ይገኛል። ከገራልታ በደቡባዊ አቅጣጫ የሚገኝ ይህ የአቡነ ገብረ ሚካኤል አስደናቂ ገዳም እንደ ደብረ ዳሞ በገመድ ብቻ ከሚወጣው የአቡነ ገብረ ናዝራዊ ገዳም ጋር የሚዋሰን ሲሆን ገዳሙን ለመድረስ የመኪናውን መንገድ ከጨረሱ በኋላ በእግር አንድ ሰዓት ይፈጃል። በገዳም ውስጥ ጻድቁ ይጠቀሙባቸው የነበሩት ብዙ ቅርሶች ይጠቀሙባቸው የነበሩ ብዙ ቅርሶች አሉ። በጌታችን የሸዋት ላይ ምሳሌ ሆነና ጻድቁ ያደርጉት የነበረ የድንጋይ ቆ መቋሚያቸው፣ የእጅ መስቀላቸውና መጽሐፍቶቻቸው ይገኛሉ። ሌላ አስደናቂ ነገር ሀገሩ በረሃብ ጻድቁ ኢየሩሳሌም ዮርዳኖስ ያመጡትና ዋሻ ውስጥ ጉድጓድ ቆፍረው ያጠራቀሙት በሃመና ኮሳት ሁልጊዜ የሚጠቀሙበት ውሃው ግን ከዓመት እስከ ዓመት እንደሆነ አይቀንስ። ሊቀብራናት መቆሎስ አረጋ ቅዱሳን ታሪክና ኢትዮጵያውያን ቅዱሳን በሚሉት ሁለት መጽሐፍቶቻቸው ላይ እንደጠቀሱት በገዳሙ ውስጥ ከዓመት እስከ ዓመት የምትመራ አንድ ጧፍ ብቻ ናት። ጧፏ ነዳ የማታርቅ ስትሆን አለቀች ትቀየር ስትባል አስከረም ታምር ከዓመት እስከ ዓመት ትመራለች። ሌላኛው የአቡነ ገብረ ሚካኤል አስደናቂ ፍልፍሎ ዋሻ ከሃውዜን ከተማ በስተደቡብ አቅጣጫ በአስደናቂው የአቡነ ይማአታ ሩህ ገዳም 16 ኪሎ ሜትር ርቀት ላይ የሚገኘው ነው። ጠራሩ ቀበሌ ውስጥ የሚገኘው ይህኛው ገዳማቸው ከተፈጥሯዊ አቀማመጡ አስደናቂ ነው። አቡነ ገብረ ሚካኤል አስደናቂ ነው። አሻፈልፍለው ከጨረሱ በኋላ ግድግዳውና አንዶቹ ላይ የሳሏቸው የአባላዊትና የቅዱሳን ስዕላት ከጥንታዊነታቸው በተጨማሪ እጅግ ውብና አስደናቂ ናቸው። ይበልጥ የሚያስገርመው ደግሞ ጻድቆ ቅዱሳት ስዕላትን የሳላቸው በሸራ ላይ ሳይሆን በአሸዋማ የዋሻ ፍልፍል ግድግዳ ላይ መሆኑ ነው። ለእግዚአብሔር ምስጋና ይሁን። እኛንንም ቅዱሳኑ ጸሎት ይማለን፣ በረከታቸውን ከእኛ ጋር ትኖር ለዘላለሙ ነ ስንክሳር ዘወርኀ ግንቦት 17 እና ገድላት አለበት። ወስብሐት ለእግዚአብሔር።